ሁሎ አብረን ዋል። እስቲ እረፍት ልወጣ ነው እና አለባበስኩኝ፣ የራሴን እያየው ነበረ ክፍሌ ውስጥ። እስቲ ዛሬ ለመጀመሪያ ጊዜ ብቻዬን ልውል እየወጣውኝ ነው። አላምርም፣ ምን ትላላችሁ? አላምርም። ታክሲ መጣ፣ ታክሲ ውስጥ ገባውኝ። እንዴት እንደማምር እኮ መስትዬ፣ ይፍቅር እንዴት እንደምታምር ስወድሽ ስወድሽ ስወድሽ! እና እውነቱን ለመናገር ይው ብቻይን ደረስኩኝ። የምፈልግበት ቦታ ዱባይ ሞል ነበር የሚሄደው። ዱባይ ውስጥ ካላችሁ ታቅታላችሁ፣ ኦር ደግሞ ዱባይ ውስጥ ሚያሌላችሁ ታቅታላችሁ። ዱባይ ሞል ቦርጅ ከሊፋ ሲባል የአለማችን ትልቁ ይዩትዱባይ የአለማችን ትልቁ ፎቅ ይባላል። እኔ ወደፊት ይህንን ፎቅ ለመገንባት አስቤያለሁ፣ እዚሁ ዱባይ ላይ። ምን ትላላችሁ? እንዴት ነው ዛሬ አላማረብኝም? ዛሬ ብቻዬን ነኝ እና አብረን ነው የምንዞሮሽ? እሺ

ለሊት እንኳን ብትሄዱ ሀያ አራት ሰዓት እየተንቀሳቀሳችሁ ብትሄዱ፣ ይህንን ነገር መውጣት ፈርቼ እዚህ ጋር ቆሜ ያለው ምን ትላላችሁ? እዚህ ጋር ፈርቼ ቆሜ ትላላችሁ። አሁን ቦ የሚያሳልፈኝ ሰው እንኳን ጠፋ። ሰው ሁሉ እያለፈኝ ነው። ኦ ማይ ጋ እና ዱባይ ማለት ነው፣ ሌሊት እንኳን ከምሽቱ አሁን በኢትዮጵያ ስምንት ሰዓት ሰባት ሰዓት ከሌሊቱ ማለት ነው ብትሄዱ፣ እዚህ ሀገር ማንም ዞር ብሎ አያችሁም። ማንም አይነታችሁም። ወንድም ቢሄድ በመንገድ ላይ እናንተ ቢያዩ ማንም ሰው ማለት ነው፣ ማንም ሰው ዞር ብሎ አያችሁም። እና ዱባይም በጣም የምወዳት በጣም ብዙ ሰው የሚወዳት ዱባይ ለዚህ ነው አሁን ኢትዮጵያ እንኳን ከምሽቱ ስድስት ሰዓት ሌሊት ላይ ምናምን ይቅርና አንድ ሰዓት ሁለት ሰዓት ሲሆን አይደል? እንደ አፍኗችሁ የሚወስዷችሁ እና ይሄ ጥሩ አይደለም። እውነት ከኢትዮጵያ በጣም እዚህ ጋር ደግሞ ምግብ እየበላሁ ምግብ አዝዤ ዞሬ ዞሬ ደግሞ ይርቦኝ ምግብ እየበላው ቁርስ ሳልበላ ነበረ ከቤት የወጣውት፣ እና መስትዬን ቆንጆ አስገቢው ቢዩ፣ አንቺ ይህንን ሁሉ አፍሽ ውስጥ ትከቻለሽ፣ አንዳንድ አይበላም ሆዳም ነሽ እና ምን ልላችሁ ፈልጌ ነው የምግቤን ጥርግ አርጌ በላሁት። አንድ እንኳን አላስቀረውም፣ አንድ ሂሳብ ነው የወጣበት እያልኩኝ ጁሴንም ጥጥት ጥጥት በቅ ጠጣውኝ በላውኝ። እውነቱን ለመናገር በፊት እንኳን እንደዚህ ብቻዬን ልበላ ቁጭ ብዬ ምግብ አዝዤ በጣም ነበረ እምፈራው ጓደኞቼ አጠገቤ ካሌሉ ጓደኞቼ ለምኝ እንውጣ ብዬ ምናምን፣ ያንንም ያንኛውንም እና ከነሱ ከጓደኞቼ ጋር ነበረ ምወጣው እና ለምን አልሞክርም ብቻዬን ብዬ፣ ብቻዬን ቡና እዚህ ጋራ ቡና ዝዤ ጸጉር ሲያምራል ምናምን እያሉኝ ቴንኪው እያልኳቸው ነበረ። ቡናውን ቅረጭ እና ልቀቄ ምናምን ብሎኝ እዚህ ጋ መቶ ቡናውን አስተካክሎ አስቀምጠው ነበረ እና ግን ያው ቡናቸው በጣም ነው የሚጣፍጠው። ዱባይ ሙሉ ውስጥ ነው። እና ይሄው ዓመት ቀላል የማይሳለፉ በስሎ ቀናትን ይዞ ነው ጥርሳችንን ነክሰን፣ የሆነብንን አይተው፣ ያደረግነውን አይተው፣ ብርታታችንን አይተው እንደ ምሕረቱ ዛሬ ሰጠን። ያሚ ነበረ እና ምንላችሁ፣ ፈልጌ ነው። አንዳንዴ ብዙ ጊዜ ሰው ላይ እንለጠፋለን። የሆነ ሰው ትቶን ሲሄድ እናለቅሳለን። እዚህ ጋር ምን እንደሆንኩኝ ልንገራችሁ። እዚህ ጋራ ስልኬን አስቀምጬ፣ የስልኬ ካሜራ ማለት ነው፣ ሰው ተከትሎ ይዞራል። እኔ ደግሞ እኔኑ ብቻ የሚቀርጽ ነበር የመሰለኝ። ለካ ሌላ ሰው ሲመጣ እነሱን እያየ ከነሱ ጋር ዞሯል። እኔ እኮ እኔን እየቀረጸኝ ነው እኔ ፊቴው ላይ ነው ችክ የሚለው ብዬ ነበር። ለካ እሱ ሰው ባየ ቁጥር ይዞራል እና እኔን ከነጭራሹ ረስቶኛል። እዚህ ጋራ እና እኔ እስከመጣ ወሬ ላውራላችሁ እና እውነቴን ነው በፊት ሰው ሲለየኝ ሲለኝ ልቤ ስብር ይላል አለቅሳለሁ። ትራስ ላይ ተደግፌ ያለቀስኩባቸው ዓመታቶች በጣም ብዙ ናቸው። ወራቶች ግን ከእንግዲህ በኋላ ይበቃል

እና ሰው ላይ አንደገፍ እውነት። ሰዎች ከመጡ መልካም እግዚአብሔር መልካም መልካም ሰዎች ከሰጡ ጥሩ ነው። ፈጣሪያችን ላይ ብቻ አንደገፍ። የሰው ልጅ በቃ የሰው ልጅ የሆነ ስብር አድርጎታችሁ የምሄድ ነው። እኔ በጣም ብዙ ጊዜ ስብር ያለው በሰው በምወዳቸው ሰዎች ተጎድቻለው፣ እና እስከ መቼ እጎዳለሁ በሚለው ነው አንድ ብዬ ሀ ብዬ ብቸኝነትን ላጣጥም ብዬ ብቻዬን እረፍት የወጣሁትና ብቸኝነት በጣም ነው ደስ የሚለው። እውነት ነው የምላችሁ፣ ሞክሩት። ብቻችሁን የሆነ ቦታ ካልሄዳችሁ ብቻችሁን ሄዳችሁ አድርጉ። ብቻችሁን የሆነ ነገር ካልሞከራችሁ ቢበላሽባችሁ ሞክሩት። በህይወታችሁ በጣም ደስተኛ ትሆናላችሁ። ሰው ጓደኛ ምናምን እኮ በጣም አሪፍ ነው፣ አሪፍ ጓደኞች ካሏችሁ ግን በቃ ሁሌ ሰው ላይ መደገፍ እንዳልለብን ነው እኔ አሁን ላይ የገባኝና፣ ዛራ ገብቼ አንዳንድ ልብሶች እያየው ነበር። ዛራ አሪፍ አሪፍ ልብስ አላቸው። አሁን ዲስካውንት ነው 2026 ሊገባ ስለሆነ ይሆን አላውቅም። በጣም ብዙ ነገር ዲስካውንት አውርዷል። በጣም ውድ ነው የተባለው ልብስ አሁን ዲስካውንት አውርዷል። እና ሂዱና ሸምቱ፣ ሂዱና ሸምቱ። እና አይልፍም የሚያለው ነገሮች ሁሉ ያልፋሉ። ብቻዬን ማድረጋት አልችልም። ይሄንን ነገር ያላችሁ ነገር ሁሉ ሞክሩ። እውነቴን ነው የምላችሁ፣ አትፍሩ። እኛ እዚች ምድር ላይ ሰው ፈርተን ምናምን፣ እውነቴን ነው የምላችሁ ሰው ከሞትን እንኳን ከሞትን፣ ተውና፣ የሆነ ትንሽ ስህተት ነገር ካገኙብን የሰው ልጅ ከሆነ ሰዓት በኋላ ይረሳናል። እኛም ውጫ ጨቅ ነው የሚፈልገው። የሚያውቁን የምንወዳቸው የምንላቸው ሰዎች ራሱ ማንም የእናንተ ስኬት አይፈልግም። ቀታቸውን ለሚፈልግ ሰው ሰው መፍራት የለብንም። እኔ በፊት ሰው ምን ይለኛል፣ ቪዲዮ ለመስራት ሰው ምን ይለኛል፣ የሆነ ነገር ስሰራ ለምን እንደዚህ ትሰራ ያለሽ ብሎ በውስጥ መስመር እየመጡ ይጽፉልኛል። ግን በቃ መተው ነው እውነት እናንተ ሰውን የሚያሳዝን ነገር ከአፋችሁ መጥፎ ነገር አይውጣ እንጂ ሰዎች ስለ እናንተ ምንም አይመለከታችሁም። የሆነ ሲርባችሁ ምን ሲላችሁ አንድ ብር ለማይሰጣችሁ ሰው ሰው ሰው ብለን ከምንጨነቅ ራሳችን ላይ እንስራ። ነገ ስንሞት ለሚረሳን ህዝብ በቃ ስንሞት እንረሳለን። ስለዚህ ሁላችንም እቺ ምድር ተሰናብተን መሄዳችን አይቀርም። ግን እስከምንሄድበት ድረስ የሰውን ፍላጎት አሟልተን ከዚች ምድር መሄድ የለብንም። የራሳችንን ፍላጎት የራሳችንን ህይወት ኖረን እና የፈጣሪያችን ፈጣሪያችን የሚፈልገው የሚያዘን የእሱን ትዕዛዝ ብቻ ሰንፈን ከዚች ምድር ላይ ከመሰናበት እውነት ሰው ምንም አያደርገንም በቃ ዲዮ ለመስራት ሰው ፈራለሁ፣ ለመብላት ብቻዬን ሰው ፈራለሁ። የሚወዱ ሰዎች የሚወዷችሁ ሰዎች አልፏችሁ ስህተት ሲያገኙባችሁ የሆነ ስህተት ነው በቃ ይፈልጉት እና እዚህ ጋር ብቻዬን ቪዲዮ እየቀረስኩኝ ነበረ። ውጭ ወጥቼ ዞሬ ዞሬ ውስጡን አከብ ብዙ ቪዲዮ ቀርጫለሁ፣ ግን አልፉ በጣም ይረዝማሉ። ይህን ትናላልኩኝ አጭራጭሮ እና ቆርጬ እንትን ያልኩት እና ያው ካሜራው አብሮኝ ሲዞር ሰው የሚቀርጸኝ አይመስልም። ደስ አደለም። ራሴ ሆነኝ እና ወዳችኋለሁ። መልካም ጊዜ።